የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰላምታችን በያላችሁበት ይረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን የዜና ውጃችን ጀምሯል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማረስት ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖያሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በዛሬው ዕለትም በክልሉ በሸዋ ጎንደርና ጎጃም ቀጠናዎች በከባድ መሳሪያ የታገዘ ውጊያ መቀስቀሱን የተሰማው በሌላ በኩል የክልሉን ውጊያ ውስጥ እየተሳተፉ ያሉት የፋኖ ኃይሎች በተለያዩ አካባቢዎች የኮማንዶና መደበኛ የፋኖ ሰራዊትን እያሰለጠኑ ማስመረቃቸውን ቀጥለዋል። በዝርዝር እንመለከተዋለን። ኢትዮጵያ ከአይኤምኤፍ ከፍተኛ ገንዘብ ተበድረው እዳ ከበዛባቸው የአፍሪካ ሀገራት ውስጥ ሰባተኛ ደረጃን ያዘች። የዓለም የገንዘብ ድርጅት አይኤምኤፍ ከፍተኛ እዳ ያለባቸው አስር የአፍሪካ ሀገራት ዝርዝርን በጥቅምት 2025 መረጃ መሰረት ይፋ ያደረገ ሲሆን ኢትዮጵያ ሰባተኛ ደረጃን ይዛለች ብሏል። በዝርዝር እናያዋለን። የጅቡቲ የታጅራ ወደብ ሳውዲ አረቢያ ለ30 ዓመታት በባለቤትነት ለማስተዳደር ተረከበች። ይህ የታጅራ ወደብ ለኢትዮጵያ ገቢ ወጪ ንግድ ወሳኝ ሲሆን፣ በሳውዲ ድርጅት ቁጥጥር ስር ወድቋል። ጅቡቲ ለኢትዮጵያ ብልጽግና አገዛዝ ወደብን በኪራይ ለመስጠትም ጥያቄ አቅርባ ነበር። በዝርዝር እንመለከተዋለን። ሩሲያ በኒውክሊየር ኃይል የሚንቀሳቀስ ቡሬቬሽኒክ የተባለ ክሩዝ ሚሳይል ሙከራ ማድርጓን የአገሪቱ ከፍተኛ ጀነራል ተናግረዋል። የሩሲያ ጦር አዛዥ ለፑቲን ሲናገሩ እንደተሰማውና በአገሪቱ ቴሌቪዥን በተላለፈው መሰረት ለብዙ ሰዓታት መጓዝ የሚችል በኒውክሊየር ኃይል የሚንቀሳቀስ ሚሳይል ሙከራ አድርገናል። ሚሳይሉ 14,000 ኪሎ ሜትር ርቀት የሸፈነ ነው። ይህም መድረስ የሚችልበት የርቀቱ ወሰን አይደለም ሲሉም ጭምር ባድናቆት ተናግረዋል። ተጨማሪውን ተሰሙታላችሁ? የጅቡቲ ፓርላማ የሀገሪቱን ፕሬዚዳንት ለስድስተኛ የስልጣን ዘመን እንዲወዳደሩ በሀገሪቱ ሕገ መንግሥት ላይ የተቀመጠውን የእድሜ ገደብ በሙሉ ድምፅ አንስተዋል። የሰባ ሰባት ዓመቱ አዛውንት ኢስማኤል ኦማር ጊሌ በቀይ ባህርና በኤደን ባህረ ሰላጤ መካከል ባለው ቁልፍ ቦታ ላይ የምትገኘዋን ትንሽዬ ሀገር ጅቡቲን ላለፉት 25 ዓመታት ቢመሩም አሁንም ቀጥላሉ ማለታቸው በዜጎች ዘንድ አነጋጋሪ ሆኗል። አብራችሁን ስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖና ሃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በዛሬ ሁለት በሸዋ ጎንደርና ጎጃም ቀጠናዎች በከባድ መሳሪያ የታገዘ ውጊያ መቀስቀሱም ተሰምቷል። በሌላ በኩል የፋኖ ኃይሎች በተለያዩ አካባቢዎች ኮማንዶና መደበኛ የፋኖ ሰራዊትን እያሰለጠኑ ማስመረቃቸውንም ቀጥለዋል። በአማራ ክልል ሰሜን ሸዋ ዞን መራ ቤቴና ይፋት አካባቢ ከጠዋት ጀምሮ በከባድ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ሌትዮንስ የተናገሩት በመራ ቤት የወረዳ አገዛዙ ከተለያዩ አቅጣጫ ከንጋት ጀምሮም ጦር ማንቀሳቀሱ ተከትሎ ከፋኖ አይሎች ጋር ውጊያ መቀስቀሱን የተሰማው የአገዛዙ ጦር ከመንዝና ሳሮ ተጨማሪ የአየር ወለድ ኮማንዶ ጦር ወደ መራ ቤት ያንቀሳቅሶ በከባድ መሳሪያዎች የታገዘ ተኩስ ከፍቷል፣ ያሉት የፋኖ የመረጃ ምንጮች በበኩላቸው ገዢ ስፍራዎችን የያዘ ፋኖ በዲሽቃና ሞርታር የታገዘ ውጊያ እያደረገ ነው ብለዋል። በተመሳሳይ የፋኖ ኃይሎች በዞኑ ይፋት ቀጠና ኤፍራታና ግድም ወረዳ በሚገኘው የአገዛዙ ጦር አንድ መቶ ሶስተኛ አየር ወለድ ክፍለ ጦር ላይ የተቀናጀ እርምጃ መውሰዳቸውን አስታውቀዋል። በዛሬ ሁለት ጥቅምት 17 2018 ዓ ም ከንጋቱ 12 ሰዓት ጀምሮ በወረዳዋ ብርቄቱ አካባቢ በተደረገው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት መድረሱ ነው የታወቀው። አገዛዙ ከኦሮሞ ብሔረሰብ አስተዳደር ዞን ኬሚሴና ሰንበቴ አካባቢዎች የሚሊሻ አባላትን ከ ከመቶ ሶስተኛ ጊር ወለድ ኮማንዶ ጦር ጋር ለው ውጊያ ቢያሰልፍም በፋኖ ኃይሎች የተቀናጀ ውጊያ ከፍተኛ ድል ተመዝግቧል ሲሉ ነው የፋኖ ኃይሎች ያስታወቁት። በቀጠናው በርግቢ የተባለ አካባቢ ውጊያ እየተደረገ መሆኑንም የፋኖ የመረጃ ምንጮች ለየት ዩነስ ተናግረዋል። በተመሳሳይ በደቡብና ምዕራብ ጎንደር ዞኖች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዝግቧል። በምዕራብ ጎንደር ዞን መተማ ወረዳ ሽንፋ ከተማ ከትላንት ንጋት ጀምሮ በተደረገ ውጊያ የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ኪሳራ ደርሰበታል ሲሉን ያስታወቁትም የአማራ ፋኖ ብሔራዊ ኃይል ሰሜር አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር እንዳስታወቀው በሽንፋ ከተማ በተደረገ ውጊያ 35 የአገዛዙ ወታደሮች ሲገደሉ 39 ደግሞ ቆስለዋል ብሏል። የአካባቢው የብልጽግና ጸረ ሽምቅና ፖሊስ ጽፈት ቤት ኃላፊዎችን በውጊያው ከተገደሉት መካከል መሆናቸው ነው አፋባ አክሎ ያስታወቀው። በተመሳ ሳይ በዛሬ ሁለት ጥቅምት 17 2018 በደቡብ ጎንደር ዞን እስቴ ወረዳ ሾለክ እና ቆማ ፋሲለደስ አካባቢ ከባድ ውጊያ ተቀስቅሷል ሲሉ የኢትዮኒስ የመረጃ ምንጮች ጨምሮ ተናግረዋል። የአገዛዙ ጦር ባለፈው ሳምንት በርካታ ወታደሮችና ሚሊሻ የተገደሉበትንና ወረዳውን በፋኖ ቁጥጥር ስር የገባበት ሽንፈት ለመቀልበስ ከደብረ ታቡር ከፍተኛ ቁጥር ያለው መከላከያና አድማ ብተና አሰማርቶ ውጊያ ከፍቷል ነው ያሉት የመረጃ ምንጮቻችን። ውጊያው መረጃ እስከጠናከረበት ጊዜ ድረስ የቀጠለ ሲሆን በውጊያ የደረሰው ሰብዓዊና ቁሳዊ ጉዳት ለማወቅ አልተቻለም። በተያያዘም በዞኑ ዶራ ወረዳ ግላውዲዮስ ከተማና አረብ ገበያ ከተማ ዙሪያ ከባድ ውጊያ እየተደረገ እንደሚገኝ ነው የፋኖ የመረጃ ምንጮች ያረጋገጡትም። በተመሳሳይ በጎጃም ቀጠና ወረዳ የወረዳ የተለያዩ አካባቢዎች ከትላንት ጀምሮ ውጊያ እየተደረገ እንደሚገኝ የአካባቢ ፋኖ የመረጃ ምንጮች ተናግረዋል። በዚህም በወረዳዋ ብሔራዊ ሰዋ ታምፕ ና ማንቡክ አቅራቢያ በአገዛዝ ጦርና ፋኖ ኃይሎች ካከል ከባድ ውጊያ እየተደረገ እንደሚገኝ የተናገሩት በሌላ በኩል የፋኖ ኃይሎች በተለያዩ አካባቢዎች የኮማንዶ ና መደበኛ የፋኖ ሰራዊት እያሰለጠሩ ማስመረቃቸውን ቀጥለዋል። በትላንትናው ዕለትም በምስራቅ ጎጃም ዞን ሸበል በረንታ ወረዳ ለተከታታይ ስድስት ወራት ስልጠና የወሰዱ የፋኖ ኮማንዶ ሰልጣኞች ማስመረቁን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና

ኢትዮጵያ ከአይኤምኤፍ ከፍተኛ ገንዘብ ተበድረው እዳ ከበዛባቸው የአፍሪካ ሀገራት ሰባተኛ ደረጃን ያዘች። የዓለም የገንዘብ ድርጅት አይኤምኤፍ ከፍተኛ እዳ ያለባቸው 10 የአፍሪካ ሀገራት ዝርዝር በጥቅምት 2025 መረጃ መሰረት ይፋ አድርጓል። ኢትዮጵያም በ1.59 ቢሊዮን ዶላር እዳ ሰባተኛ ደረጃን ይዛለች። ዝርዝሩ በ6.8 ቢሊዮን ዶላር በሚጠጋ እዳ በአንደኛ ደረጃ በምትገኘው ግብጽ የሚመራ ሲሆን ኮት ዲቫር እና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ እዳ በመያዝ በሁለተኛና እና ሶስተኛ ደረጃ ላይ ተቀምጠዋል። ከነዚህ ሀገራት ተጨማሪ፣ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ ና ካሜሮን እንዲሁም ዛምቢያ በቀሪዎቹ ከፍተኛ የእዳ ተቀባይ ሀገራት ዝርዝር ውስጥ ይገኛሉ። የአይኤምኤፍ ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ እዳ ክምችት ምክንያት የረጅም ጊዜ እድገታቸው ላይ ጥያቄ የሚያጭር ሲሆን፣ በተመሳይ መልኩ ኢኮኖሚያዊ ችግር እየተባሰ መምጣቱ ተመላክቷል። ኢትዮጵያ ከአይኤምኤፍ የተበደረችባቸው ጊዜያት የቅርብ ጊዜያት ሲሆኑ እዳዋ ግን ሰባተኛ ደረጃ አስቀምጧታል። በአሁኑ በረጅም ዓመታት ከተበደሩትም ተርታ ተሰልፋለች ነበረች ነው የተባለው። በአንዳንድ የአፍሪካ ሀገራት ላይ የአይምኤፍ ፕሮግራም መንግስታት ድጎማዎች እንዲቀንሱ፣ ግብሮች እንዲጨምሩና ና የመንግስት ሴክተር በጀት እንዲቀንሱ አስገድዷል። ይህም ከባድ ማህበራዊ ና ኢኮኖሚያዊ ቀንስ መስዞችን አስከትሏል ነው የተባለው። የዋጋ ግሽበት እየጨመረ ና የሀገር ውስጥ ገንዘብ ዋጋም እየወደቀ ሲመጣ የአይምኤፍ ዕዳዎች መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝ ተሰምቷል። የብልጽግና አገዛዝም እንደዚህ አይነት ችግሮች የገጠሙ ሲሆን ባለፉት ወራት በአለም አነጋጋሪ ችግር ውስጥ መውደቁ ተሰምቷል። በዚህ ምክንያት ብዙ የአፍሪካ ሀገራት ኢትዮጵያን ጨምሮበት ጤና በትምህርትና መሰረተ ልማት ላይ መዋለ ንዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢ እንዲመድቡ እየተገደዱ ይገኛሉ። ለሰባት ዓመታት ጦርነትን ያስቀጥለውና በሚቀጥሉት ዓመታትም ጦርነትን ያስቀጥላሉ የሚለው የብልጽግና አገዛዝ ደግሞ ኢትዮጵያን ካለችበት ሰባተኛ ደረጃ ወደ ታች እንደገና ወደ አንድና ሁለት ሊያመጣት የሚችልን ጦርነት ያስቀጥላል በሚል ብዙዎቹ ስጋታቸው እየገለጹ ይገኛሉ። አይኤምኤፍና መሰል ተቋማት የሚያበድሩት ብድር ለመሰረታዊ ለውጦች ቢባልም ሀገራትና መሪዎች ግን በአንባገነን ባህሪያቸው ባህርያቸው የተነሳ ለጦርነትና ዝርፊያ እንደሚያውሉት ይታውቃል የጅቡቲ የታጁራ ወደብ ሳውዲ አረቢያ ለ30 ዓመታት ባለቤትነት ለማስተራር መረከቧ ተሰማ። ይህ የታጁራ ወደብ ለኢትዮጵያ ገቢ ወጪ ንግድ ወሳኝ ሲሆን በሳውዲ ድርጅት ቁጥጥር ስር ወድቋል። ጅቡቲ የኢትዮጵያ የብልጽግና አገዛዝ ወደቡን በኪራይ ለመስጠት ጥያቄ አቅርባለት ነበር። የባህር በር ባለቤትና የወደብ ተጠቃሚነት መሳ ለመሳ እያቀላቀለ ፕሮፓጋንዳ ስራ ለሚሰራው የኢትዮጵያ አገዛዝ ጅቡቲ የታጁራ ወደብን ለመስጠት ጥያቄ አቅርባ የነበረው ከወራት በፊት ነበር። ጅቡቲ የታጁራ ወደብን አልምቶ በኪራይ እንዲጠቀም ለአብይ አህመድ መንግስት በግልጽ ያቀረበች ቢሆንም የብልጽግናው አገዛዝ ጦሬን የሚያሰፍርበት ካልሆነና ለዘላለም ካልሰጣችሁኝ አልፈልግም በማለት በቂ ምላሽ ሳይሰጥ መቅረቱም ይታወቃል ታዲያ የእጅግ ለኢትዮጵያ ውሳኔ የተባለ ወደብ ሳውዲ አረቢያ መረከቧን አንትሰማው የሳውዲ ኩባንያ ለኢትዮጵያ ጭነት ቁልፍ መግቢያ የሆነውን የታጁራ ወደብ ለ30 ዓመታት ለማሰራር ስምምነት ተፈራረመ የሚለው ዘገባም ዛሬ ተስተጋብቷል። የሳውዲ አረቢያው ሬድሲ ጌትወይ ተርሚናል የታጁራ ወደብ ለ30 ዓመታት ለማሰራር ጅቡቲ ወደቦችና ነፃ ቀጠናዎች ባለሥልጣን ጋር በቀጥታ ስምምነት የፈጸመ ሲሆን ስምምነቱ በጎርጎሮሳውያን መጋቢት 2025 በሁለቱ ወገኖች መካከል በባህር ትራንስፖርትና በሎጂስቲክስ ዘርፍ ትብብር ለማጠናከር ከተፈረመ የመግባቢያ ሰነድ በኋላ የመጣ ነው ሲልም ማሪታይም ኤክስኪዩቲቭ ድረገጽ አስነብቧል። በተጨማሪም ስምምነቱ በኢትዮ ኢትዮጵያና በሰሜናዊ ጅቡቲ መካከል ያለውን የባለብዙ ትራንስፖርት ትስስርን የማስፋፋት እቅድ ጋር የሚጣጣም ነው ተብሏል። ለአብነትም ባለፈው ሳምንት ኢትዮጵያ በምድር ባቡር ኮርፖሬሽኑ በኩል የሰሜን ኢትዮጵያ አካባቢዎችን የቀይ ባህር ወደቦች ከሆኑት ታጁራ፣ አሰብና ምጽዋ ጋር የሚያገናኝ መደበኛ መስመር ባቡር ለመገንባት 1.5 ቢሊዮን ዶላር የሚያወጣ ፕሮጀክት ይፋ አድርጊያለሁ ማለቱ የብልጽግና አገዛዝ ይታወቃል። ወደቦቹ ለሰሜናዊ ኢትዮጵያ አካባቢዎች ቅርብ ናቸው የተባለ ሲሆን ለፖታሽ ማዕድን ቁፋሮ ወደ ውጭ የሚላኩ ምርቶችን በማምረት ላይ ያተኮሩ ሌሎች ኢንዱስትሪዎችን ፍላ ያደረጉት መሳባቸውም ተመላክቷል። የብልጽግና አገዛዝ የአፋርና የሰሜን ኢትዮጵያ ሀብት ለውጭ ሀገራት ለመሸጥ የሚያደርጉ ጥረት እንጂ በዋናነት ኢትዮጵያንና በአካባቢ ያለውን ሰላም ለማምጣት እንዲሁም ለማልማት የሚያስችል ፍላጎት የለውም። ለዚህም ዋነኛ ማሳያው ጦርነቶችን ማስቀጠሉ ነው በሚል ይተቻል። እንደ ኤሮፓውያን አቆጣጠር በ2017 ስራ የጀመረው የታጁራ ወደብ የጅቡቲን ሰሜናዊ ክፍል የመሰረተ ልማት ዝርጋታን ለማስፋፋት ባላት እቅድ መሰረት የተገነባ ሆኗል። ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከዳናኪል ዝቅተኛ ቦታ ወደ ውጭ የሚላከውን ፖታሽ እንዲሁም እንስሳትና ሰሊጥ ያሉ ኢትዮጵያ አጠቃላይ ጭነት ምርቶችም ያስተናግዳል። የሳውዲ አረቢያ ሬድጌት ተርሚናል አዲሱ ስምምነት የታጅሮ ወደብን በአካባቢ ተመራጭና ባለብዙ አገልግሎት መስጫ ጣቢያ ለማድረግ ያለመ ነው ብሏል። ታዲያ ይህን የመሰለ ወደብ ነው የኢትዮጵያ አገዛዝ ከጅቡቲ መንግስት ዘንድ ተቀባይነት የለኝም በማለት በፖለቲካና በዲፕሎማሲ ልዩነቱ አሳቦ ኢትዮጵያ በኪራይ ልትዘው የሚገባ መሆኑን በማረሳሳት ምላሽ ሳይሰጥ የቀረው ተብሏል። በሚቀጥሉት አመታትም የወደቡ አመታዊ ጭነት የመያዝ አቅም አምስት ሚሊዮን ቶን እንደሚደርስ ይጠበቃል የተባለ ሲሆን ይህም ለኢትዮጵያ የገቢና የውጭ ንግድ ያለውን ሚና የበለጠ ያደርገዋል የተባለ ሲሆን ኢትዮጵያ ከዚህ በኋላ ዋነኛ ኪራውያን የምትከፍለው ለጅቡቲ ሳይሆን ለሳውዲ አረቢያና በአዲስ ስምምነት ይሆናል ማለት አዲስ ስታንዳርድ ዘግቧል። ሩሲያ በኒኩለር ኃይል የሚንቀሳቀስ ቡሬቨሽኒክ የተባለ ክሩዝ ሚሳይል ሙከራ ማድርጓን የአገሪቱ ጀነራል ተናገሩም። የሩሲያ ኢታማጆርሹም ቫሌሪያ ጌራሲሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ሰዓታት መጓዝ የሚችለው በኒውክሌር ኃይል የሚንቀሳቀስ ሚሳይል ሙከራ አድርገናል። ሚሳይሉ 14000 ኪሎ ሜትር ርቀት የሸፈነ ሲሆን ይህም ግን መድረስ የሚችልበት ርቀት ወሰኑ አይደለም ብለዋል። ዝቅ ብሎ መጓዝ የሚችለው የሙከራ የጦር መሳሪያ መጀመሪያ ላይ የተዋወቀው እንደ አውሮፓውያን አቆጣጠር በ2018 ሲሆን ያልተገደበ ርቀት መጓዝ መቻሉና የሚሳይል መከላከያዎችን አልፎ መሄድ መቻሉ ሲደነቅ ቆይቷል። ቢቢሲ ቀደም ብሎ ምዕራባውያን ባለሙያዎች የሚሳይሉን ስትራቴጂካዊ ጠቀሜታና ሩሲያን በተሳካውን ሁኔታ ሞከርኩ ማለቷን ጥርጣሪ አይነበራቸው ብሏል። የሚሳይሉ የመጨረሻ ስኬታማ ሙከራ የተደረገው ከሁለት ዓመት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። አንድ የጦር መሳሪያ ቁጥጥር ዘመቻ ቡድን እንዳለው ከሆነ ከአውሮፓውያኑ 2016 ጀምሮ ከተደረጉ የሚታወቁ ቢያንስ 13 ሙከራዎች መካከል በከፊል ስኬታማ የሆኑት ሁለቱ ብቻ ናቸው። ጄኔራል ገራሲሞቭ እንዳሉት ደግሞ ከስድስት ቀናት በፊት የተሞከረው ሚሳይሉ ለ15 ሰዓታት በአየር ላይ ቆይቶ ነበር። ሚሳይሉ የቁመቱና አግድሞሽ እንቅስቃሴው መምራት እንደሚችል መሞከሩና በታሰበው ዝርዝር መሰረት ሁሉም ያሟላ መሆኑ መናገራቸውን የሩሲያ ታስ የዜና ወኪል ጠቅሶ ቢቢሲ ዘግቧል። በመሆኑ ሚሳይሎችንና የአየር መከላከያ ስርዓቶችን አልፎ መሄድ እንደሚችል አሳይቷል ሲል ታስ ጄኔራል ገራሲሞቭን ጠቅሶ ዘግቧል። ሚሳይሉ እንደ አውሮፓውያን አቆጣጠር 2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና መከላከያ ዙሪያ ከባድ ክርክር ርዕሰ ጉዳይ ሆኖ ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ የአየርና የህዋ ደህንነት ማዕከል በ2021 ባወጣው ሪፖርት የኒውክሌር ኃይል ያለው ክሩዝ ሚሳይል አህጉር አቋራጭ ርቀት የመጓዝ አቅም ያለውና የኒውክሌር ኃይል ያለው መሳሪያ ሩሲያን ልዩ መሳሪያ እንድታጠቅ ያደርጋታል ሲል ድምዳሜ ላይ ደርሷል። ሆኖም ዓለም አቀፍ የስትራቴጂክ ጥናት ተቋም በዛው ዓመት ሩሲያ መሳሪያውን ተጨባጭ ለማድረግ ወሳኝ ተግዳሮት ግጥማታል ብሎ ነበር። ብዙ ሙከራዎች ከስፋል፣ ብዙ ሞቶችም ያስከትል አደጋ አስከትሏል ብሏል። በተቋሙ ሪፖርት የተጠቀሰው የሩሲያ ጦር ጀርናል ሚሳይል ከ ከ10 እስከ 20 ኪሎ ሜትር ድረስ እንደሚጓዝና በሩሲያ የትኛውም ክፍል ለማረፍ እንደሚያስችል እንዲሁም በአሜሪካ አህጉር ያሉ ኢላማዎች ድረስ የመድረስ አቅም እንዳለው ያስረዳል። የጅቡቲ ፓርላማ የአገሪቱን ፕሬዚዳንት ለስድስተኛ ስልጣን ዘመን እንዲወዳደሩ በአገሪቱ ህገ መንግስት መሰረት ላይ የተቀመጠውን የእድሜ ገደብ በሙሉ ድምፅ አነሳም። የ77 ዓመቱ አዛውንት ኢስማኤል ኦማር ጊሌ በቀይ ባህር ና በኤደን ባህረ ሰላጤ መካከል ባለው ቁልፍ ቦታዋ ላይ የምትገኘው ትንሽ የአገር ጅቡቲ ላለፉት 25 ዓመታት መርተዋል። የጅቡቲ ህገ መንግስት አንድ መሪ እድሜው 75 ዓመት ካለፈ ለፕሬዚዳንት መወዳደር እንደማይችል ይከለክላል። ይህም የህገ መንግስቱ ገደብ ፕሬዚዳንት ጊሌ በሚቀጥለው የአውሮፓውያኑ ዓመት በሚካሄደው ምርጫ ላይ እንዲሳተፉ አይፈቅድም ም ነበር። ነገር ግን ፕሬዝዳንቱ ለተጨማሪ ስልጣን ዘመን እንዲወዳደሩ ለማስቻል የህገ መንግስቱ ማሻያ ተዘጋጅቶ ለአገሪቱ ፓርላማ እሁድ ዕለት ቀርቦ በሁሉም አባላት ተቀባይነት አግኝቶ መጽደቁን አፈ ጉባኤው ለፈረንሳይ ዜና ወኪል ኤፍፒ ተናግረዋል። የፓርላማ ውሳኔ ፕሬዝዳንት ተቀብለው ማጽደቅ ወይም ህዝበ ውሳኔ እንደሚሰጥበት ማድረግ የሚጠበቅባቸው ሲሆን ካጸደቁት ደግሞ ፓርላማው ከሳምንት በኋላ ለሁለተኛ ጊዜ ድምፅ ይሰጥበታል። አሁን በጅቡቲ የፓርላማ አባላት እንዲሻሻል የተወሰንበት ለፕሬዝዳንትነት የሚወዳደሩት እጩዎች ላይ የእድሜ ገደብ የሚጥለው አንቀጽ በአገሪቱ ህገ መንግስት ውስጥ እንዲካተት ያደረጉት ራሳቸው ፕሬዚዳንት ኦማር ጊሌ ነበሩ። ይህ በአውሮፓውያን ሁለት ሺ አስር በፕሬዚዳንትነት የተደረገውን ለውጥ የፕሬዚዳንት የስልጣን ዘመን ገደብ እንዳይኖረው ከማድረጉ በተጨማሪ አንድ የስልጣን ዘመን ከስድስት አመት ወደ አምስት አመት ዝቅ እንዲል ማድርጓል። ከሀገር ውጭ ያሉ የጅቡቲ ተቃዋሚዎች፣ ፖለቲከኞችና የመብት ተከራካሪዎች ፕሬዚዳንቱ ለስድስተኛ የስልጣን ዘመን ለመወዳደር እንዲችሉ የተደረገው የህገ መንግስት ማሻያ ነቅፈው በሀገሪቱ ዲሞክራሲያዊና ሰላማዊ ለውጥ እንዲመጣ ጥሪ አቅርበዋል። ይህ የፓርላማ ውሳኔ በሀገር ውስጥና በውጭ ከሚኖሩ ጅቡታውያን በማ ማህበራዊ ሚዲያ ገጾች ላይ ጠንካራ ተቃውሞ ገጥሞታል። ቢቢሲ አፍሪካ ቀንድ ጉዳይ ባለሙያ የሆኑትን ሶኒያ ለጉሪቼ በማህበራዊ ሚዲያ ላይ ተቃውሞች አሉ፣ ነገር ግን ሀሳብን በነፃነት መግለጽና የፕረስ ነጻነት በምትጨቁነው ጅቡቲ ውስጥ መሬት ላይ ተቃውሞ ቦታ አይኖረውም ብለው ነግረውኛል ብሏል። የጅቡቲ ፓርላማ ፈ ጉባኤ ለኤፍፒ እንዳሉት ከሆነ ደግሞ ሀገሪቱ ህገ መንግስት ላይ ለውጥ ማድረግ አስፈላጊ የሆነው ኢትዮጵያ፣ ሶማሊያና ኤርትራ በሚገኙበት ያልተረጋጋ የአፍሪካ ቀንድ የምትገኝበት ትንሽ ሀገር መረጋጋት ለማረጋገጥ አስፈላጊ መሆኑ ብለዋል። አክለውም እንደማስበው ከሀገሪቱ ህዝብ ከ80 አመቱ በላይ የሚሆነው የህገ መንግስት ማሻያውን ይደግፏል ብሏል። ከአራት አመት በፊት በተካሄደው ምርጫም ለአምስተኛ ጊዜ ተወዳድረው የነበሩት ፕሬዝዳንት ጊሌም ከመራጮች የ97 በመቶ ድምፅ አግኝተው አሸነፈ መባላቸውን ቢቢሲ አስታውሷል። የተወዳቹና ያተከበራቸው የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።